የጨዋታውንስ መቼ ነው እኛ የምናሸንፈው? ጨርሳል ጨርሻለሁ። ቅጣቴ በቃ እኔ አንድ ጌም ታጮች ይወጣለሁ። ትምህርት ቤት ሌር ነው ቤታችን ቢሸጥ የኔና የሀቢባ አንደርስበት ነው የምልሽ ቤት እኮ ወይሻ ከእሷ ተማሪ መንበቁ ግን ከእሷ ተማሪ ሀቢባ እኮ አልበገሬ ባይሆና ነው እንጂ ልጎ፣ ነው በፍጹም አልበገርም፣ እስከ መጨረሻው እታገላለሁ። ምን ጀግና ነኝ።

ምንም ችግር ተስፋ አትቁረጭ። ምንም ችግር የለውም። ሳደንሊ ይህ ዘጌ ሳደንሊ የሆነ መልአክ የአቢባና የሀገራችን ተስፋ በኢትዮጵያ ነው መመስላችን በጣም

ሳሳ አይዞሽ ያልፋል። ስሚ ሳምሪዬ ሞንኪ ላይ ነው እኮ እንደዚህ እየፎከረች አለች። ለምን አጠባብስላት? በጣም እየፎከረች ነው።

18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18 18

ዬ ላለን ጋይስ፣ ማን አለ አለላፍግራ ምናደርግ ትጠቀሙታላችሁ። ቤተሰብ በጣም አሁን፣ ከእናንተ ስንት ሰዓት ነው? ኪዲ፣ እናንተ ሀገር ስንት ሰዓት ነው? አሁን ከጠዋቱ አራት ተኩል ይሆን? በኢትዮጵያ ከጠዋቱ አራት ተኩል የሚባለው ሰዓት ላይ ማለት ነው። በእናንተ አሁን ጠዋት አራት ተኩል ነው። እሺ ትምህርት ቤት የምትሄጂው ስንት ሰዓት ነው ክላስ የምትሄጂው አሁን ስራ ነው የሚሄደው ትምህርት አልኩኝ ስራ ነው የሚሄደው አሁን ከአንድ ሰዓት በኋላ አንድ ሰዓት አለኝ ኦኬ በእግርሽ ነው በባቡር ነው በትሬን ነው የሚሄደው ኦኬ በባቡር አትይም ምን ችግር አለው ባቡር ብትይ ባቡር ነው ያልሽኝ አልሰማሁሽም በእግርሽ ነው የምትሄጂው ስትይ ነው በትሬን ነው የሚሄደው ባቡር ጎበዝ እኔ እኮ ስራ የምትሰሪው የመሰለኝ ነበር ትምህርት ብቻ የምትማሪው ነበር በቃ ትምህርት ሶስት ቀን ስራ ጎበዝ በርቺ ፋርማሲስት፣ ነው የምማረው ያ የፋርማሲ ረዳት በጣም ጥሩ ደስኩ። ፋሚሊ የት ነው ጀርመን? ኪዲየ ጀርመን ስንት ዓመት ሆነሽ አምስት አሁን ሀያ ሁለት አመትሽ ና ሀያ ሁለት ሀያ ሁለት ለዚህ በአስራ ስምንት አመትሽ ነው ጀርመን የሄድሽው ወይ ያቅ ነበረ ሳምሪ ስንት ዓመትሽ ናት? ትንሽ ነው የምትመስለው። ሳምሪ በቀደም ቆማ የማይክል ጃክሰን ቅጣታችን የማይክል ጃክሰን ዳምስ ነበረ እና ከነስታ ስንሳንች ፃንች ትንሽ ናት። እርሽ ብዙ በቃ የአስራ ሰባት ዓመት ነሽ ነው የምትመስለው። አሊ እኮ አንድ ሚሊዮን ተሰጠው። ይህ ስማሪ በጣም ደስ አለኝ። ጠዋት ነግረውኝ እንላይቬን እንደከፈትኩ ነው መታ የመሰሩኝ። ደስ አለኝ ደስ አለኝ ደስ አለኝ ደስ አለኝ። አምሪ አስራ ስምንት ነው የምትመስለው እኮ እኮ ሜሪዬ፣ ትክክል።